በራስ መተማመን በራስ መተማመን በራስ መተማመን እጅግ በጣም ወሳኝ የሆነ እስኪል ጥቂቶችን ብቻ ስኬታማ የሚያደርግ፣ አብዛኞቹን ሰዎች ግን ስኬታቸው ምኞታቸው ብቻ አሁን እንዲቀር የሚያደርግ ጥቂቶችን ተጽዕኖ ፈጣሪ የሚያደርግ፣ አብዛኞቹን ግን ሕይወታቸው ባለበት እንዲቆም እስታካ አድርገው እንዲቆሙ የሚያደርጋቸው ያንን እስኪል በማጣታቸው ምክንያት ሶ ወሳኝ የሆነ እስኪል በራስ መተማመን ማለት ነው። ሶ ዛሬ የምናወራው ስለዚህ ወሳኝ እስኪል ነው ማለት ነው። አብዛኞቻችን በራስ መተማመን ማለት በሰዎች ፊት ፕረዘንት ማድረግ ሊመስለን ይችላል፣ ወይ ደግሞ የሆነን የምንወደውን ቢዝነስ መጀመር ሊመስለን ይችላል፣ ወይ የምትወዳትን ሴት ሄደ እንደምትወዳት መናገር ሊመስለን ይችላል። ነገር ግን በራስ መተማመን ይህ ብቻ አይደለም። ኢትስ ኤቭሪቲንግ ሰልፍ ኮንፊደንስ ኢትስ ኤቭሪቲንግ። ሶ ዛሬ በራስ መተማመናችሁን ጥሩ የሚመስሉ ልማዶች ናቸው፣ ነገር ግን እጅግ በጣም መጥፎ ልማዶች በራስ መተማመናችሁን እየሸረሸሩ እያስቆሙ የሚመጡ መጥፎ ልማዶች ናቸው ማለት ነው። ሶ ልታቆሟቸው የሚገቡ ልማዶች ናቸው ማለት ነው። ስለዚህ እነዚህን እያቆማችሁ ስትመጡ፣ እነዚህም ስድስት ልማዶች እየተዋችሁ ስትመጡ፣ በራስ መተማመናችሁ ወይም ኮንፊደንሳችሁን እየጨመራችሁ ትመጣላችሁ ማለት ነው። ወደ ቪዲዮ ከሜዳችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጆይ አድርጉ። ቪዲዮን ላይክ በማድረግ ጀምሩ። የመጀመሪያው በራስ መተማመናችሁን ወይም ሰልፍ ኮንፊደንሳችሁን እየቀነሰ የሚመጣው ነገር ምንድን ነው? የራሳችሁ ስታንዳርድ የላችሁ ላይክ። ለምሳሌ ራሳችሁን ብዙ ጊዜ ኮምፒት ታደርጋላችሁ፣ ከሌሎች ሰዎች አንፃር ማለት ነው። ለምሳሌ አሪፍ ቢዝነስ የምታገኙበት አሪፍ ስራ የተቀጠራችሁ አሪፍ ስራ የምሰሩ ሊሆን ይችላል። አሪፍ ገንዘብ እያገኛችሁ ሊሆን ይችላል። ነገር ግን ሌሎችን ሰዎች ከእናንተ ይልቅ የተሻለ ፋይናንስ ያላቸውን ሰዎች ታዩና ተመለከቱና ኮንፊደንሳችሁ ይወዳል ማለት ነው። ኮምፒቲሽን ራሳችሁን ከሌሎች ሰዎች ጋር ስታወዳድሩ ኮንፊደንሳችሁን እያሳጣው እየሸረሻው ይመጣል ማለት ነው። የራሳችሁ የሆነ ስታንዳርድ አለመኖር ማለት ነው። ለምሳሌ በፋሚሊ ሊሆን ይችላል እናንተ የራሳችሁ ፋሚሊ አላችሁ። ነገር ግን የሌሎችን ፋሚሊ የሌሎችን ቤተሰብ ስትመለከቱ ከእናንተ የተሻለ እንደሆኑ ስታዩ ስታስቡ ማለት ነው። የዛኔ ኮንፊደንሳችሁ እየቀነሰ ይመጣል ማለት ነው። በራሳችሁ አትተማመኑም ማለት ነው። ስለዚህ ለራሳችሁ ስታንዳርድ የላችሁም ማለት ነው። ስለዚህ ይሄ ኮምፒቲሽን ኮምፒት ማድረግ ማለት ነው፣ አላስፈላጊ ንጽጽር ውስጥ መግባት ኮንፊደንሳችሁን እያሳጣው ይመጣል ማለት ነው። ስለዚህ ሶሉሽኑ ምንድን ነው? መፍትሄው ራሳችሁን ማነጻጸር ወይም ማወዳድ ያለባችሁ ከትላንት ታሪካችሁ ነው ማለት ነው። አንድ ሳምንት በፊት አንድ አመት በፊት የነበራችሁ ማንነት እና አሁን ያላችሁ ማንነት ምን ይመስላል? ትላንት የነበራችሁ ማንነት እና አሁን ያላችሁ ማንነት ዲፈረንሱ ምን ያህል ነው? ሰው ኮምፒት ማድረግ ያለባችሁ ከራሳችሁ ጋር ነው ማለት ነው። ኢቭን ከሰዎች ጋር ራሱ ኮምፒት የምታደርጉ ከሆነ ሞቲቬትን ለመሆን ራሳችሁን ስራ ውስጥ ለማስገባት ወይም ደግሞ የራሳችሁን የተሻለ ማንነት ለመፍጠር መሆን አለበት እንጂ ጭንቀት ውስጥ ለማስገባት እና እንዳልተሻላችሁ ብዙ እንደሚቀራችሁ ለማሰብ መሆን የለበትም። ስለዚህ ራሳችሁን ከትላንት ማንነት የዛሬ አንድ ፐርሰንት እንኳን ካደጋችሁ ያንን እድገታችሁን ነው ማየት ያለባችሁ ማለት ነው። አለበለዚያ ግን ሁል ጊዜ ከሰዎች ራሳችሁን የምታነጻጽሉ ከሆነ ሰልፍ ዳውት ውስጥ ትገባላችሁ። ትጠራጠራላችሁ፣ እራሳችሁን ማለት ነው። እንዳል ገና ብዙ ነገር እንደሚቀራችሁ ልትገነዘቡ ትችላላችሁ ማለት ነው። ስለዚህ ከትላንት ምን ያህል ተሽያለሁኝ፣ ከትላንት ታሪካችሁ ያነጻጽራችሁ እራሳችሁን ስትመጡ፣ ኮንፊደንሳችሁን እየጨመራችሁ ትመጣላችሁ ማለት ነው። ሶ ፈርስት ቲንግ ኢዝ ለራሳችሁ ስታንዳርድ ይኖራችሁ፣ ለራሳችሁ አቋም ይኖራችሁ። እራሳችሁን ከትላንት ማነታችሁ፣ ከትላንት ምን ያህል ተሽያለሁ የሚለውን ነገር ማየት ይኖርባችኋል እንጂ ከሰዎች በጭራሽ እራሳችሁን አታነጻጽሩ። ሁለተኛው ሰው ምን ይለኛል ብሎ ማሰብ ለምሳሌ ዩቲውብ ላይ ኮንተንት ክሬት ታደርጋላችሁ ብለን እናስብ አንድ ኮንተንት ሰርታችሁን ለመልቀቅ ደጋግማችሁ ደጋግማችሁ ብዙ ኮንተንቶችን ልሰው ትችላላችሁ ይህንም ብለቀው ሰው ይለኛል የሚል ፍራቻ ሊሆን ይችላል ማለት ነው ሰዎች አብዛኛው ጊዜ በራሳቸው አለም ላይ ተጠምደው ያሉ ሰዎች ያሉ ፍጥሮች ናቸው የራሳቸው የሆነ ብዙ የሚያስጨንቃቸው ጉዳይ አለ ለምሳሌ ይህንን ቪዲዮ እንኳን እናንተ እያያችሁ የምታስቡት ግን ሌላ ነገር ሊሆን ይችላል። በራሳችሁ አለም ተጠምዳችሁ ሊሆን ይችላል ይህን ቪዲዮ እያያችሁ ያላችሁት ማለት ነው። በሙሉ ፎከስ፣ በሙሉ ትኩረት ላይሆን ይችላል ይህን ቪዲዮ እንኳን እያያችሁ ያላችሁት ማለት ነው። ሶ ሰዎችም እንደዛ ናቸው። በራሳቸው አለም፣ በራሳቸው ታሪክ ውስጥ ተጠምደው ህይወታቸውን የሚያሳልፉ ሰዎች ናቸው። እናንተ ግን ገና ለገና ሰዎች ምን ይለኛል የሚል ሀሳብ ጭንቅላታችሁ ውስጥ ስላለ የምትፈልጉትን ነገር ልክ ከማድረግ ራሳችሁን ትገድባላችሁ ማለት ነው። ስለዚህ ይሄ ደግሞ ቀን በቀን ራሳችሁን እየገደለ ይመጣል ማለት ነው። ሶ ኮንፊደንሳችሁን እያሳጣችሁ ይመጣል ማለት ነው። ስለዚህ ይሄን ነገር ማጥፋት ይኖርባችኋል ማለት ነው። ሰው ሚለኛል የሚል ፍራቻ ካለባችሁ እሱን ማጥፋት። ለምሳሌ የሆነ ቢዝነስ መጀመር አስባችሁ፣ ይሄንን ጀምር ሰው ሚለኛል ብላችሁ አስባችሁ ልታቆሙ ትችላላችሁ። ሪሌሽንሺፕ ውስጥ ለመግባት አስባችሁ፣ እንደ ከእሷ ጋር ብሆን ቤተሰብ ሚለኛል ሰው ሚለኛል ብላችሁ አስባችሁ ሊሆን ይችላል። ነገር ግን በእርግጠኝነት ሰውም ይለኛል ብላችሁ ያሰባችሁትን ነገር እንደውም ማድረግ ያለባችሁ ምንድን ነው? ሰውም ይለኛል ብላችሁ ያሰባችሁትን ነገር ነው እንደውም ማድረግ ያለባችሁ። ሰዎች እንዲተቸ እንዲተቿችሁ ነው። እራሳችሁን ማጋፈጥ አለባችሁ፣ ማስጣታት አለባችሁ አደባባይ ላይ ማለት ነው። ሰዎች እንዲተቿችሁ ሆን ብላችሁ ማድረግ አለባችሁ። ስለዚህ እነዚህን ነገሮች ማድረግ ከቻላችሁ ሰዎች ቢተቿችሁ፣ ምክንያቱም አፍተሮን ማለት ነው ኖባዲ ኬርስ የሚለውን ነገር ማወቅ አለባችሁ። ማንም ቢሆን ማለት ነው ኬር አያደርግም። እነሱ እራሱ የሚያስቡት ማለት ነው እናንተ ስለነሱ ምን እንደምታስቡ ነው እንጂ የሚያስቡት ሌላ ስለ እናንተ የሚያስጨንቃቸው ነገር የለም ማለት ነው። ስለዚህ ይሄን ነገር ካወቃቸው ማንም ኬር የሚያደርገው ስለ ራሱ እንደሆነ እንጂ ስለ አንተ ኬር እንደማያደርግ ከተሰማ ኖባዲ ኬርስ የሚለውን ነገር ጭንቅላት ውስጥ ካስገባ ኮንፊደንስ እመናኝ ከምታስቡ በላይ ከፍ እያለ ይመጣል ማለት ነው። ሰው ሰልፍ ኮንፊደንስህን ለመጨመር ከፈለግ ሰውም ይለኛል ሰው እንደዚህ ይለኛል ምናምን የሚለውን ነገር ከጭንቅላት ውስጥ አስወግደው ማለት ነው። ሌላኛው ደግሞ ሲኪንግ አፕሮቫል ነው ማለት ነው። የሌሎች ሰዎችን ይሁንታ መጠበቅ ማለት ነው። ሰዎች አንድ ነገር ከጀመራችሁ ለምሳሌ ሰዎች እንዲያበርቷቷችሁ መጠበቅ ማለት ነው። እርግጥ ነው አሪፍ ስራ፣ ምርጥ ስራ ከሰራችሁ ሰዎች ሊያበርቷቷችሁ ይችላሉ። ጎበዝ፣ በርታ፣ ጀግና፣ ትልቅ ደረጃ ትደርሳለህ፣ በጣም ጎበዝ ነህ ምናምን ሊሏችሁ ይችላሉ ጥሩ ነገር ከሰራችሁ ማለት ነው። በጣም አሪፍ ነው። ችግር የለውም ሰዎች ያበረታታችሁ። ግን ሁል ጊዜ ግን ያንን አፕሮቫል ያንን አድናቆት ከሰዎች የምትጠብቁ ከሆነ አንድ ነገር ለማድረግ የግዴታ በሰዎች ትከሻ ላይ የምትንጠለጠሉ ከሆነ፣ ሰዎች አድርጉ ካላሏችሁ የማታደርጉ ከሆነ ማለት ነው። ሁሌ አፕሮቫል አድናቆት የምትጠብቁ ከሆነ ችግር ውስጥ ናችሁ ማለት ነው። ስለዚህ ያ መሆን የለበትም ማለት ነው። በራሳችሁ ልትቆሙ ይገባል ማለት ነው። ራሳችሁን ራሳችሁ ማነቃቃት አለባችሁ ማለት ነው። ሰልፍ ሞቲቬሽን ያስፈልጋችኋል ማለት ነው እንጂ የሆነ ሰው ተነስቶ ይሄን ነገር አርግ፣ ጎበዝ ነህ፣ በርታ ሁል ጊዜ ያንን መጠበቅ የለባችሁም ማለት ነው። ስለዚህ ይሄንን በተረዳችሁ ቁጥር ይሄ ችግር ካለባችሁም፣ የሰዎችን አድናቆት የምትሹ ሰዎች ከሆናችሁ ይሄ ነገር አስፈላጊ እንዳልሆነ መገንዘብ ይኖርባችኋል ማለት ነው። ይህን እያጠፋችሁ ከመጣችሁ ትክክል ነው ብላችሁ የምታስቡትን ነገር በራሳችሁ ማድረግ ከጀምራችሁ፣ ኮንፊደንሳችሁ ወይም ለራሳችሁ ያላችሁ እምነት በራስ የምተማመናችሁ ከምታስቡት በላይ የጨመረ ይመጣል ማለት ነው። ስለዚህ በምንም ተአምር የሰዎችን አድናቆት አጠብቁ። አንድ ነገር ለመጀመር ከፈለጋችሁ ሰዎች ጀምሩ እንዲሏችሁ አጠብቁ ማለት ነው። ራሳችሁን ሞቲቬት አድርጉ ማለት ነው። የዛኔ ኮንፊደንሳችሁ የጨመረ ይመጣል ማለት ነው። ሌላኛው ደግሞ ላይኪንግ ኮምፎርት ኮምፎርት ዞን ውስጥ መሆንን መውደድ ማለት ነው። ለምሳሌ አንድ ቲክቶክ ቪዲዮ እያያችሁ ሁለት ሰዓት ሙሉ መቀመጥ ሊሆን ይችላል። የሆነ ፊልም እያያችሁ ሶስት ሰዓት መቀመጥ ሊሆን ይችላል። አልጋ ውስጥ ሆናችሁ አራት ሰዓት መቀመጥ ሊሆን ይችላል። ጣፋጭ ምግቦችን መመገብ ሊሆን ይችላል። እንደዚህ አይነት ኮንፎርት ነገሮችን ባዘወተራችሁ ቁጥር ኮንፊደንሳችሁ እየሞተ ይመጣል ማለት ነው። ሪስክ ቴከር መሆንን አቮይድ እያደረጋችሁ ትመጣላችሁ ማለት ነው። ግን አንድ ነገር ግን ኃላፊነት ወስዳችሁ ሪስክ ወስዳችሁ ከኮንፎርት ዞን ወጥታችሁ የሆነ ነገር ስታደርጉ የሆነ ችግር ውስጥ እንኳን ብገቡ ማለት ነው። በዛ ሪስክ አማካኝነት የሆነ ችግር ውስጥ እንኳን ብገቡ፣ ነገር ግን ከዛ ችግር እራሳችሁ በራሳችሁ መውጣት የምትችሉበትን መንገድ ስትፈጥሩ እና ከዛ ችግር ስትወጡ እመኑኝ ኮንፊደንሳችሁ የጨመረ ይመጣል ማለት ነው። ነገር ግን ሁል ጊዜ ኮንፎርት ዞን ውስጥ የምትገቡ ከሆነ ኃላፊነትን መውሰድ አትለማምዱም ማለት ነው። ይሄ ደግሞ ኮንፊደንሳችሁን እየገደለው እየገደለው እየሞታችሁ ትመጣላችሁ ማለት ነው። የሆነ ጊዜ የሆነ ችግር ውስጥ እንኳን ብትገቡ ከዛ ችግር እንዴት እንደምትወጡ አታውቁም ማለት ነው። ምክንያቱም አልተለማመዳችሁም፣ ሁሉ ጊዜ ምቾት ውስጥ ያላችሁ። ስለዚህ ራሳችሁን አስጨንቁ፣ ራሳችሁን ምቾት ንሱ። መጽሐፍ ማንበብ ምቾት ሊነሳ ይችላል፣ አንብብ መጽሐፍ። ስፖርት መስራት ምቾት ይነሳ ይችላል፣ ስፖርት ስራ። ሶ፣ ምቾት የሚነሱ ነገሮችን ተለማመድ። የዛኔ እመነኝ፣ ኮንፊደንስ የጨመረ ይመጣል ማለት ነው። ስለዚህ ምቾት ራሳችሁን ንሱት፣ ራሳችሁን አስጨንቁት፣ ኮንፊደንሻል ሆናችሁ ለመምጣት ማለት ነው። ደግሞ ኮንፊደንሳችሁን እየገደለባችሁ የሚመጣው ነገር የጀምራችሁትን ነገር አለመጨረስ ነው። ለምሳሌ የሆነ መጽሐፍ ማንበብ ጀምራችሁ ሊሆን ይችላል፣ ከዛ ግን ማቆም። ስፖርት ጀምራችሁ ሊሆን ይችላል፣ ማቆም። ስለዚህ የሆነ አሪፍ የምትሉት ጥሩ የምትሉትን ልማድ ጀምራችሁ ጥግ ድረስ ማተረሱ ከሆነ አስቡ። እስካሁን ድረስ ምን ያህል ነገሮችን ጀምራችሁ ነው ያላቆማችሁት፣ ኮንሲስተንት ሆናችሁ ዲሲፕሊን ሆናችሁ ያልጨረሳችሁትን ነገር አስቡ፣ ጭንቅላታችሁ ማለት ነው። ስለዚህ ግን ጀምሮ መጨረስን ስትለማመዱ፣ ጀምሮ አለማቋረጥን ስትለማመዱ ኮንፊደንሳችሁ የጨመረ ይመጣል ማለት ነው። ነገር ግን ብዙ ነገሮችን ጀምራችሁ የምታቆሙ ከሆነ የምታቋርጡ ከሆነ ግን ለራሳችሁ ያላችሁ እምነት እየቀነሰ እየተሸረሸረ ይመጣል ማለት ነው። ስለዚህ እጅግ በጣም ወሳኝ ልማድ ነው ማለት ነው። ጀምሮ መጨረስን መለማመድ ማለት ነው። በተቃራኒ ሲሆን ግን ጀምሮ አለመጨረስ ግን መጥፎ ልማድ ነው ማለት ነው። ስለዚህ ይህንን ነገር አስወግዱት፣ ካለባችሁ የችግር ካለባችሁ አስወግዱት ማለት ነው። ኮንፊደንሳችሁን በራሳችሁ ያላችሁ እምነት የጨመራችሁ ለመምጣት ማለት ነው። የመጨረሻው ደግሞ የውሳኔ ሰው አለመሆን ማለት ነው። ዲሲሽን ቴክ አለማድረግ ማለት ነው። አንድን ውሳኔ ለመውሰን በጣም ብዙ ሰዎችን ልታማክሩ ትችላላችሁ። ሰዎችን ማማከር መጥፎ አይደለም። ነገር ግን ዝም ብላችሁ ሰዎችን እያማከራችሁ ጊዜያችሁ ልትፈጁ ትችላላችሁ። ያ ደግሞ ደግሞ ትክክል አለም። አንድ ውሳኔ ሳትወስኑ ፕሮክራስትሬት እያደረጋችሁ ለረጅም ጊዜ በቆያችሁ ቁጥር ከዛ ውሳኔ ጀርባ የምታገኙትን ውጤት እየቀነሰ እየቀነሰ ዜሮ እየገባ ይመጣል ማለት ነው። በእርግጥ ከዛ ውሳኔ በኋላ ህይወት ከእለት እለት ኑራችን በዲሲሽን የተሞላች ናትና፣ ያ ውሳኔ ጥሩ ነገር ሊያመጣ የሚችላል፣ መጥፎ ነገር እንዳያመጣ ይችላል። ውድቀትም ሊያመጣ ይችላል፣ ስኬትም ሊያመጣ ይችላል። ውድቀት ካመጣባችሁ ከዛ ውድቀት ተምራችሁ ቀጣይ ላይ አሪፍ ውሳኔ ትወስናላችሁ፣ ስኬት ካመጣላችሁ ስኬቱን ትቀዳጃላችሁ ማለት ነው። ነገር ግን አንድ ውሳኔ ሳትወስኑ ለረጅም ጊዜ በቆያችሁ ቁጥር ምንም አይነት እድገት ቦታችሁ ላይ አታመጡ ማለት ነው። ቆማችሁ ስታካርጋችሁ ትቀራላችሁ ማለት ነው። ምክንያቱም አትሊስት ከወሰናችሁ ፌል ካደርጋችሁ ከዛ ፌለር ትማራላችሁ። ነገር ግን ምንም አይነት ዲሲሽን ቴክ የማታደርጉ ሆነ ውድቀቱንም ስኬቱንም ላታገኙ ትችላላችሁ ማለት ነው። ስለዚህ ውሳኔ የውሳኔ ሰው መሆን አለባችሁ ማለት ነው። ውሳኔ መለማመድ አለባችሁ ማለት ነው። ዲሲሽን ቴክ ማድረግ መቻል አለባችሁ ማለት ነው። የውሳኔ ሰው የሆናችሁ ስትመጡ፣ ዲሲሽን የምትወስዱ ሰዎች የሆናችሁ ስትመጡ፣ እመኑኝ ኮንፊደንሳችሁ ቡስት እያደገ ይመጣል ማለት ነው። ኮንፊደንሻል የሆናችሁ ትመጣላችሁ ማለት ነው። ስለዚህ የውሳኔ ሰዎች የሆናችሁ ስትመጡ ኮንፊደንሳችሁ እየጨመረ ይመጣል ማለት ነው። ሶ ሆፕፉሊ እነዚህን ስድስት ነገሮች መጥፎ ጸባዮች ናቸው። ጥሩ ጸባዮች ይመስላሉ፣ ግን መጥፎ ጸባዮች ናቸው። እነዚህን እያስተካከላችሁ ስትመጡ ሰልፍ ኮንፊደንሳችሁ እየጨመረ እየጨመረ ይመጣል ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ። ለዚህ ቻናል ዲስኳንቱ ሰብስክራይብ መባረግ ያርጉ። ቀጣይ እስከኛችሁ ድረስ ጭርቆ